ላይ እሲያስ ሲናገር ያለ የገዛ ክንዱ መዳኒት አድርጎ ላከናል። አያቹን። የገዛ ክንዱ ማለት ክርስቶስ ኢየሱስ ነው። የገዛ ክንዱ ማለት መዳኒት የሆነው ኢየሱስ ነው። ደዛ ነው። እሲያስ ሲናገር እንደዚህ ነው ተናገረና በሸላቾች ፊት አለ እንደምታረድ በግ ዝም አለ። አየ ምን ናገር ይያታለ። ዝም አለ ያድን ነው

መንገዱ አንድ ነው፣ እሱም አንድ የሆነው ክርስቶስ ኢየሱስ ነው። ኢየሱስ ነገር መሰለ እኔ መንገድም እውነትም ነኝ ይላል። ወዳጃይ በሺ ምድር ላይ ብዙ መንገድ አለ። በሺ ምድር ላይ ብዙ የሃይማኖት ድርጅት አለ። በዛ አይነት አይደለም። በሃይማኖት ረብት ቢገኝ ቢሆን ኖሮ ኢየሱስ አይመጣም ነበር። በብዙ በድርጅቱ ውስጥ አይ ረብት ቢገኝ ቢሆን ኖሮ ኢየሱስ አይመጣም ነበር። ለዚህ ነው የገዛ ክንዱ ላከው። የሚወደው ተጠቅ የሌለው አንዱ ልጅውን ለእኛ ሰጠ። ወዳጄ የተሰዋ ሌላ የለም፣ የታረደ ሌላ የለም፣ ለእኛ የተሰቀለ ሌላ የለም፣ ያዳነ ሌላ የለም። እሱ አንዱ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። እሱ አዳኝ ነው፣ ወዳጄ እና በእሱ በኩል ረብታለ ናይ በእሱ በኩል ሰላም አለ ወንድመና ቀንሳለ የላከኝን ይፈጽም ዘንድ ይገባኛል አለ። ወዳጆች ሆይ ቀን እየጠበቃችሁ ያላችሁ ሰዎች ዛሬ ይሄ ቀኑ ነው። ያና ክርስቶስን ኢየሱስን ተቀበል። ስለዚህ ና ታረቅ፣ ከኢየሱስ ጋር ታረቁ። ከኢየሱስ ጋር መታረቅ ያስፈልጋል። ሰው ሁሉ ዓለምን ቢያተርፍ ነፍስ ብቆል ምን ይጠቅማል ይላል። ያት ያበርቃል ወዳቼ ያለው የሚቆጠር የሚታየው ሁሉ ነገር ያንተ ቢሆን ያችበል ምን ይጠቅምቻል ወዳቼ ጽድቁና መንገዱን ፈልጉ ይላል ኢቱ ወንድሞቼ ሆይ፣ ጽድቁና መንገዱን ፈልጉ። ዋናው ከእግዚአብሔር ጋር መታረቅ ነው። እግዚአብሔር መላኮ በአንድ ልጅ በኢየሱስ ማመን ነው። ስለዚህ አብርሃም አምኖ ጽድቅ ሆኖ ተቆጠረለት ይልሃል። አያችሁ አያችሁ፣ ዋናው ማመን ነው። ሳታምን ሳታምኞ የሆነ ነገር አደርጋለሁ ማለት ከንቱ ነው፣ ድካም ነው። ከድካም መውጣት የሚችሉት ኑ፣ በሱ ይመኑ። ደስ ነው።

በጨለማ ኩነኔ ውስጥ ያላችሁ በቀድሞ መንገዱ ሥርዓት ውስጥ ያላችሁ፣ ኑ ዛሬ ኢየሱስ ክርስቶስ ያድንሃል።